የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የትምህርት መስኮች ከመደበኛ ሰርተፍኬት እስከ ሁለተኛ ዲግሪ ያሰለጠናቸውን የፖሊስ አመራርና አባላትን አስመርቀዋል። በምርቃት ስነስርዓቱ ላይ የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴም የስራና ክህሎት ሚኒስቴርና የዩኒቨርሲቲው የቦርድ ሰብሳቢ ሙፈሬት ካሚል፣ ኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ኢትዮጵያ ፖሊስ ዩኒቨርሲቲ አመራሮች፣ የፖሊስ መኮንኖች፣ የተመራቂ ቤተሰቦችን ጨምሮ ጥሪ የተደረገላቸው እንግዶች ታድመዋል። ኢትዮጵያ ፖሊስ ዩኒቨርሲቲ ባለም አቀፍ ደረጃም ተፎካካሪ ለመሆን ይዞ የተነሳውን ራዕይ ማድነቅ እንደሚገባና ፖሊስ ዘመኑን የዋጀ እውቀት እንዲቀስም በዘርፉ ብዙ ስራ እንደሚጠበቅ የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ተናግረዋል። ዩኒቨርሲቲው የሀገሪቱን የፖሊስ ሰራዊት አቅም በትምህርትና ስልጠና በመገንባት ረገድ ያለው ድርሻ ከፍተኛ በመሆኑ በጊዜው በየጊዜው የስልጠና አድማሱን በማስፋት ሁሉንም የሰራዊት አባላት የስልጠናው ተሳታፊ ለማድረግ የጀመረውን ጥረት ማጠናከር ይኖርበታል። ተመራጭ የምርምርና የፖሊስ ትምህርት ተቋም እንዲሆን ሌት ተቀን ተግቶ መስራት ይጠበቅበታል። አዲስ አበባ የአፍሪካ የዲፕሎማቲክ ካፒታል በመሆኗ የኢትዮጵያ ፌዴራል ፖሊስ ዓለም አቀፍ ሕግጋትንና ደንቦችን በበቂ ሁኔታ ጠንቅቆ እንዲያውቅ ዩኒቨርሲቲው በቂና ተከታታይ ስልጠናን እንደሚሰጥ ይታመናል። ፕሬዚዳንቱ አክለውም የፖሊስ ሰራዊት ኃይል በሚከፍሉት መስዋዕትነት በሀገር ላይ የሚቃጣን ማንኛውንም ጥፋት እንደሚያመክኑ ሙሉ እምነት እንዳላቸው ገልጸዋል። የሀገራችን የጸጥታ ኃይሎች፣ የሀገራችን የፖሊስ ሰራዊት ኃይሎች፣ በእውቀታችሁ በላባችሁና በመስዋዕትነታችሁ በኢትዮጵያ ላይ የተቃጣ የጥፋት ጎዳና ሁሉ እንደምታመክኑ እምነቴ የጸና ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል በበኩላቸው መንግስት በሰጠው ትኩረት ጠንካራ የፖሊስ ኃይል መገንባቱን አንስተዋል። ሰራዊታችን በእውቀትና ክህሎት እንዲያድግና ፖሊሳዊ ስብዕናው እንዲገነባ ጠንክረን በመስራታችን ማንኛውንም ግዳጅ አስፈላጊን የህይወትና አካል መስዋዕትነት ከፍሎ የሀገራችንንና ህዝቦቿን ሰላምና ደህንነት ማስከበር የሚችል ኃይል መፍጠር በመቻላችን ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝደንት ምክትል ኮሚሽነር ጀነራል መስፍን አበበም የኢትዮጵያ ፖሊስ ዩኒቨርሲቲ ሪፎርም በማድረግ ብቁ የሰው ኃይል ማፍራት ሀገራዊ ኃላፊነቱን እየተወጣ ይገኛል ብለዋል። የኢትዮጵያ ፌዴራል ፖሊስ ከለውጡ በፊት የነበሩ የአሰራር ሂደቶችን ሙሉ በሙሉ በሚባል ደረጃ በማሻሻልና የሪፎርም ስራዎችን በማድረግ በሁሉም የሀገራችን ክፍል ውድ የሆነ ህይወቱን ጭምር በመስጠት የዜጎችን መብት ከሕግና ስርዓት ውጭ ከሚንቀሳቀሱ ጸረ ሰላም ኃይሎች የማስጠበቅ ሀገራዊ ኃላፊነቱን በታላቅ ጀግንነት እየተወጣ ይገኛል። ዩኒቨርሲቲው የፖሊስ ትምህርትና ስልጠና ጥራቱን የጠበቀ በማድረግ ትልቅ ስራ እያከናወነ መሆኑም ተጠቁመዋል።